በሐሰት ፕሮፖጋንዳ የሚታለል ህዝብም ሆነ የሚቆም የህዝብ ትግል የለም። የአማራ ፋኖ ጎንደር ጠቅላይ ግዛት እዝ የጣይቱ ክፍለ ጦር እውነቱን ለህዝባችን ለማሳወቅ ተገደናል ሲል በወቅታዊ ጉዳይ መግለጫ የሰጠው የቴጌ ጣይቱ ክፍለ ጦር በውጊያ ያጡትን ድል በለመዱት የሐሰት የሚዲያ ፕሮፓጋንዳን ጨምሮ የተለያዩ የሴራ ስልቶችን በመጠቀም በፋኖ መካከል ልዩነትን ማስፋትና እርስ በርስ እንዲገዳደሉ ስራዎችን እየሰራ ይገኛል። ያልቻሉትን ደግሞ የሐሰት ወሬ በማስወራት በህዝባችን ላይ ግርታ እንዲፈጠር ለማድረግ እየሞከረ ነው ሲል አስታውቋል። ክፍለ ጦሩ በመግለጫው አክሎም ከቅርብ ጊዜያት ወዲህ በግዙፉ ቴጌጣይቱ ክፍለ ጦር ላይ የተከፈተብን የስም ማጥፋት ዘመቻ አስመልክቶ እውነታውን ለህዝባችን ማሳወቅ ስላለብን ይህንን መግለጫ ለመስጠት ተገደናል ብለዋል በመግለጫውም ግዙፍና ለሁለት ዓመት አካባቢ አንድ ወረዳን ብቻውን የሚያስተዳድረውን ቴጌጣይቱ ክፍለ ጦርን ከአማራ ህዝብ ታሪካዊ ጠላት ጋር ድርድር ጀመረ ሊመጣ ነው የሚል መረጃዎች በስፋት ሲዘዋወሩ መሰንበታቸውን አስታውሶም ነገር ግን እውነታውን ህዝብ ማወቅ አለበት። እንደዚህ አይነት ታሪካዊ ክደት በቴጌ ጣይቱ ክፍለ ጦር በኩል አይፈጸምም ብለዋል። የጣይቱ ክፍለ ጦር ታጋይ በአማራ ህዝብ ላይ የተደቀነው የሕልውና አደጋ ሳይቀለበስ ምንም አይነት የአቋም ለውጥ እንደማያደርግ አስረግጦ የተናገረው የቴጌ ጣይቱ ክፍለ ጦር መግለጫ አላማችን ማሸነፍ እና ማሸነፍ ብቻ ነው ሲል ተናግረዋል። ክፍለ ጦሩ የላከልንን መግለጫ ሙሉን እንድትከታተሉት በአክብሮት እየጋበዝን በቀጥታ ወደ መግለጫው እናመራለን። ከአማራ ፋኖ ጎንደር ጠቅላይ ግዛት እዝ ከእቴጌ ጣይቱ ክፍለ ጦር የተሰጠ መግለጫ። የአማራ ሕዝብ ለግማሽ ክፍለ ዘመን ታሪኩንና እሴቱን በማይመጥን ሁኔታ ዘሩ እየተመረጠ በገነባት ሀገሩ ባይተዋር ሆኖ እየተሳደደ እየተዋረደ እየተገደለም ይገኛል። ለሀገረ መንግስት ግንባታና ለሀገር ህልውና መጠበቅ የተጫወተው አንጋፋ ሚና እንደ ወንጀል ተቆጥሮ ጥርስ ተነክሶበት ታሪኩ ባህሉና እሴቱ እንዲጠለሽ በሌሎች ወንድም የኢትዮጵያ ሕዝቦች ዘንድ እንዲጠላና አደገኛ ፀረ አማራ ትረክት ተፈጥሮበት የሄደ የመጣው ሁሉ እንደ ሰፌድ ቆሎ እየቆነጠረው በየቦታው እየተገደለ በጅምላ እየተቀበረ ዘሩ እየጠፋ ይገኛል። ይህንን የአማራ የህልውና አደጋ ለመቀልበስ ከአብራኩ የወጡ ልጆቹ ታሪካዊ ዳራውን ጠብቀው የአባቶቻቸውን የትግል ስያሜ ፋኖነትን ወርሰው የሞት ሽረት ትግል እያደረጉ ይገኛል። የአማራ ህዝብ ትግል ከተበታተነ ትግል ወደ መዋቅር በመምጣት በክፍለ ጦር በእዝ ሰንሰለት አድጎ አሁን ካለንበት ደረጃ መድረስ ተችሏል። ይህንን የፋኖ የትግል መስመር እድገትና ምርታ እንዲሁም የህዝብ ቅቡሉነቱን የሰገው የአማራ ህዝብ የውስጥና የውጭ ጠላቶቹ ሰርገው በመግባት የአማራ ፋኖን ትግል እየፈተነው ይገኛል። እነዚህ ዋነኛ ጠላቶቻችን በአውደ ውጊያ ግንባር የተሸነፉ አካላት የተለያዩ ስልቶችን በመጠቀም በፋኖ መካከል ልዩነቶችን እየፈጠሩ እርስ በርስ እንድንጫረስላቸው ሰፊ ስራ ነድፈው እየተንቀሳቀሱም ይገኛል። ለዚህ ዋነኛ ጠላቶቻችን አላማ ምቹ የሆኑትን ማገዳደል እና ማዋከብ ሲችሉ ምቹ ያልሆኑትን ደግሞ የሐሰት ሽብር ወሬ በማስወራት ህዝባችንን ግራ በማጋባት ተአማኒነት ለማሳጣት ሰፊ ስራ እየሠሩም ይገኛል። በዚህ የሐሰስም ማጥፋት ዘመቻም ክፍለ ጦራችን አንዱ ሰለባ ሁኗል። ከሰሞኑም በተለያዩ ያገዛዙ ልሳኖች ህዝባችንን ለማደናገር ግዙፉን የእቴጌ ጣይቱ ክፍለ ጦርን ከታሪካዊ ጠላቶቻችን ጋር ውይይት ጀምረዋል፣ እየመጡ ነው የሚል ፍጹም ከእውነት የራቀ ፕሮፓጋንዳ እየተነዛበት ስለሆነ ክፍለ ጦራችን እውነቱን ለህዝባችን ለማሳወቅ መግለጫ እንድናወጣ ግድ ሆኖ አግኝተኗል። ስለሆነም ጠላቶቻችን የህልም እንጀራ የሆነ ፕሮፓጋንዳቸውን ክፍለ ጦራችን የሚያወግዘውና በፍጹም ውሸት መሆኑን ለህዝባችን ማሳወቅ እንፈልጋለን። በእርግጥ የገጠምነው ታንኩንም ባንኩንም ከያዘ መንግስት ነኝ ከሚል አምባገነን ስርዓት ጋር በመሆኑ በየሚዲያውም ሆነ በየትኛውም አማራጭ በመጠቀም በገንዘብ እየደለለ ትግላችን ለመቀልበስ ሁሉንም አማራጭ የሚጠቀም መሆኑ የማይካድ ሀቅ ነው። የአማራ ህዝብ ላይ የተጋረጠውን የህልውና አደጋ ለመቀልበስ ሳንችል ምንም አይነት የተለየ የአቋም ለውጥ የማናደርግ አላማችን ማሸነፍና ማሸነፍ ብቻ መሆኑን እየገለጽን ለአማራ ህዝብ የትግል ደጋፊዎችና ታጋዮች ታሪካዊ ጥሪ ማቅረብን እንፈልጋለን። አንደኛ፣ ለመላው አማራ ፋኖ እንደሚታወቀው የአማራ ህዝብ ታሪኩና እሴቱን በጠበቀ መልኩ ላለመጥፋት ብዙ ዋጋ እየከፈለ ትግል እያደረገ ይገኛል። በዚህ ትግልም ሀብት ንብረቱን ልጆቹን ሕይወቱንም ሰጥቶ እየታገለ እና እያታገለም ይገኛል። በገዢው ስርዓትም ሀብት ንብረቱ እየተዘረፈ ለህሌና የሚከብድ ግፍና ሰቆቃ እየተፈጸመበት ነው። ህዝባችን ዳግም በጦርነት ውስጥ ሆኖ ይህንን ሁሉ ግፍ እያስተናገደ በአማራ ፋኖ ትግል ተስፋ ይዞ በመጠባበቅ ላይ ነው። ኑሮውን በጉስቁልና እያሳለፈ ያለው በልጆቹ ትግል ትልቅ ህልም ስላለው ነው። በመሆኑም ህዝባችንን የጣለብንን ተስፋ ፍሬ እንዲያፈራ አንድነታችን ማጠናከር ተገቢና ቅድመ ሁኔታ የማይሰጥበት ጉዳይ ነው። በትግል ወቅት የሀሳብ ልዩነት መፈጠሩ ተፈጥሮአዊ ክስተት ነው። ቢሆንም ግን እነዚህን የሀሳብ ልዩነቶች በስልትና በጥበብ በተሞላበት መንገድ በማረቅ ትግሉ ዳር የሚደርስበትን ምዕራፍ በውይይትና በሰላማዊ መንገድ መፍታት እንጂ እርስ በርስ መጠፋፋት ለማንም የማይጠቅም የህዝባችን ተስፋ የሚያጨልም አንገት የሚያስደፋ እኛንም የታሪክ ተወቃሽ የሚያደርግ ስለሆነ ሁላችንም ሰከን በማለት ከገንዘብ ፍቅር፣ ከጎጠኝነት፣ ከርካሽ ስልጣንና ዝና በመውጣት ትግሉ የሚፈልገውንና ህዝባችን በጉጉት የሚጠብቀውን አንድነት ፈጥረን ለህዝባችን የብስራት ዜና ይዘን እንድንመጣ የሁላችንም ትብብር ስለሚያስፈልግ ትብብራችሁን እንድታደርጉ ስንል ወንድማዊ ጥሪ እናስተላልፋለን። ሁለተኛ ለአማራ ህዝብና እና ለትግሉ ደጋፊዎች፣ በዚህ የትግል ሂደት ውስጥ በርካታ መስዋዕትነትን እየከፈለ ያለው ህዝባችን ነው። ስለሆነም የምትፈልጓትን ሀገርና ነጻነትን ለመፍጠር ጸንታችሁ ከጎናችን በመቆም የሚናፈሱ አሉባልታ እና ሀሰተኛ ወሬን በማክሸፍ እንድንታገል ስንል ወንድማዊ ጥሪን እናስተላልፋለን። ሶስተኛ ለሚዲያና በውጭ ሀገር ለምትኖሩ ወገኖቻችን የአማራን የህልውና ትግል በተለያየ መንገድ እየደገፋችሁ የምትችሉትን ሁሉ የምታደርጉ እንዳላችሁ እናምናለን። ነገር ግን የሚዲያ ነጻነት አገኘን በሚል ሰበብ መረን የለቀቁና ያልተገሩ ትግላችን የሚጎትቱ የልዩነት ሀሳቦችንና አሸማቃቂ ሀሳቦች ያለ ገደብ እየተለቀቁ ይገኛሉ። መሬት ላይ ያለውን ትግል ያለውን ትግል ለሚታገለው ታጋይ ትታችሁ ከቻላችሁ ትግሉን አንድ የሚያደርግ የሚያቀራረብ ሀሳብ በመሰንዘር የራሳችሁን አሻራ ብታሳርፉ ስንል ልባዊ ጥሪ እናቀርባለን። ድል ለአማራ ፋኖ፣ ድል ለአማራ ሕዝብ። የአማራ ፋኖ ጎንደር ጠቅላይ ግዛት እዝ የእቴጌ ጣይቱ ክፍለ ጦር ግንቦት 2017 ዓ ም